የደብረጽዮን ቡድን ወደ አዲስ አበባ ተደራዳሪ መላኩ ተሰምተዋል። የጌታቸው ረዳ ጊዜያዊ አስተዳደር መዋቅርን አፍርሶ ከተሞችን በመቆጣጠር ላይ የሚገኘው የደብረጽዮን ገብረ ሚካኤል ቡድን ህወሓት ወደ አዲስ አበባ ተደራዳሪ ቡድን መላኩ ታውቋል። ቡድኑ በሚስጥር ወደ አዲስ አበባ የላከውን ተደራዳሪ አካል ማን ነው የሚለውን እነግራቸዋለን። ኤርትራ ሊፈነዳ ነው ስለተባለው ጦርነት ዝምታው አንሰብራለች ከዋ ጀርባ ሆና ከኢትዮጵያ ጋር ጦርነት ለመቅጠም በመዘጋጀት የተከሰሰችው ኤርትራ በትግራዩ የፖለቲካ ምስቅልቅል እጄ የለበትም በማለት የቀረበባትን ውንጀላ ውድቅ አድርጋለች። ኤርትራ ይህንን ያለችው በትናንቱ ጌታቸው ረዳም ኤርትራ በትግራዩ የውስጥ ጉዳይ እጇ አለባት በማለት መናገራቸውን ተከትሎ ነው። እንመለስበታለን። ባለፈው ሳምንት በፍርድ ቤት ነጻ የተባሉት ባለስልጣን 13 ዓመት ተፈረደ አለባቸው ጉዳዩ መነጋገሪያ ሆኗል። በቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ 13 ዓመት ጽኑ እስራት ተፈርዶባቸዋል። ሌሎች አራት ተከሳሾች ላይም የጥፋተኝነት የቅጣት ውሳኔ ተላልፏል። በጉዳዩ ላይ ዝርዝር መረጃ ይዘናል። በውጭ ዜና ዘገባችን ፑቲን ከዩክሬን ጋር ለሚደረገ የተኩስ አቁም ከበድ ያለ ቅድመ ሁኔታዎችን አስቀመጡ። የፑቲን ውሳኔ ዩክሬንን አጣብቂኝ ውስጥ ከቷታል። ዘለንስኪ በበኩላቸው ፑቲን የሰጡትን ምላሽ የማይጨበጥ ብለውታል። እንመለስበታለን። ይህ አንድ አፍታ ነው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የርሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ለአሁኑ የተደመጡና የተመራረጡ ትኩረት የሚስቡ ሰበር መረጃዎችን አጠናክረን መጠናል። እንደተለመደው እስከ መረጃችን ፍጻሜ ድረስ አብራችሁን ትዘልቁ ዘንድ ግብዣችን ነው። ከተሞችን የተቆጣጠረው የደብረ ጽዮን ቡድን ወደ አዲስ አበባ ተደራዳሪ መላኩ ተሰምቷል። የጌታቸው ረዳ ጊዜው አስተዳደር መዋቅርና አፍርሶ ከተሞችን በመቆጣጠር ላይ የሚገኘው የደብረ ጽዮን ገብረ ሚካኤል ቡድን ህወሓት ወደ አዲስ አበባ ተደራዳሪ ቡድን መላኩ ታውቋል። ቡድኑ ወደ አዲስ አበባ ተደራዳሪ ቡድን የላከው መፈንቅለ አስተዳደር ከፈጸመ በኋላ የቀድሞ ፕሬዚዳንት ባላቸው ጌታቸው ረዳ ምትክ የራሱን ፕሬዚዳንት ለማሾም ነው ተብሏል። ከመቀሌ ወደ አራት ኪሎ የተላኩት የደብረ ጽዮን ቡድን ተደራዳሪዎች አስተዳደሩን በራሳችን ሰዎች ስለተካልን ከኛ ሰዎች ፕሬዝዳንት ሽሙልን የሚል አቋም መያዛቸውን ገልጸዋል። ቡድኑ በጉዳዩ ላይ በሰጠው መግለጫ ጌታቸው ረዳን የሚተካ ፕሬዝዳንት ከአራት ኪሎ ለማሾም ከጠቅላይ ሚኒስትር አብይ አህመድ ጋር ለመደራደር ቡድኑን መላኩን አስታውቋል። የደብረ ጽዮን ቡድን ወደ አዲስ አበባ የላከው እነ ሌትናል ጄኔራል ታደሰ ወረደን መሆኑ የተሰማ ሲሆን ለወትሮውም ወደ አዲስ አበባ ቅንተው ከጠቅላይ ሚኒስትሩ ጋር የሚመክሩ ደብረ ጽዮን የነበሩ ቢሆንም አሁን በተፈጠረው ውጥረት ስጋት እንደገባቸው ጭምጭምታዎች ተሰምተዋል። ደብረ ጽዮን የጌታቸውን ቦታ ለመረከብ ከጠቅላይ ሚኒስትሩ ጋር ለመደራደር ወደ አዲስ አበባ ሊያቀኑ መሆኑ ከተነገረ በኋላ መቅረታቸው ተሰምቷል። ለጠቅላይ ሚኒስትሩ ተጠሪ የሆነው የጌታቸው አስተዳደር መፈንቅለ መንግስት አውጀው ወደ አዲስ አበባ ካቀኑ መታሰር አለባቸው የሚል ዘመቻ ቀደም ብለው ተሰራጭተዋል። የደብረ ጽዮንን ቡድን ሀሳብ ይዘው ወደ አዲስ አበባ ቅንተዋል የተባሉት ጀኔራል ታደሰ ወረደ ጊዜው አስተዳደሩን ከውስጥ ሆነው በማፍረስ መተባበራቸውን ጌታቸው ተናግረዋል። ጀነራሉ ጊዜው አስተዳደሩን እያፈረሱ መሆኑን ለመጀመሪያ ጊዜ በይፋ የተናገሩት በትናንት ነው፣ አዲስ አበባ ላይ መግለጫ በሰጡበት ወቅት ነው። ጌታቸው በመግለጫቸው ላይ የኔ ምክትል የጸጥታ ኃይል ተወካይ ነው፣ አንዳንዴ የመንግስት አካል መሆናቸውን ይረሱታል። የኔ ምክትል መንግስት እንደዚህ አይነት ነገሮችን መስራት አለበት ብሎ ሲያማረር እሰማዋለሁ። ትግራይን ሰላምና ጸጥታ የማስከበር ስራ ጌታቸው በግሉ በብር ወይም በጋዜጣ መግለጫ ሊያረጋግጥ አይችልም ሲሉ ጀነራሉን ወንጅለዋል። የጸጥታ ኃይሉን የመንግስት አካል መሆን አይደለም ችግር የሆነው የጸጥታ ኃይሉን ወክለው የገቡ ሰዎች የመንግስት አካል አድርገው ራሳቸውን አለመቁጠራቸው ነው በማለት እነ ጀነራል ታደሰ እንዳልታዘዟቸው ጌታቸው ተናግረዋል። ጌታቸው በመግለጫቸው ከተሞችን ተቆጣጠር ያለውና ስልጣን ስጡኝ ብሎ ከጠቅላይ ሚኒስትሩ ጋር ለመደራ ሊወዳደር ይመጣል ካሉት ቡድን ጋር አብይ እንዳይደራደሩ ሲሉም ጠይቀዋል። ጠቅላይ ሚኒስትር አብይ አህመድ የራሳቸውን ጊዜው አስተዳደር አፍርሶ ማህተም ከነጠቀ አካል ጋር እንዳይደራደሩ አሳስበዋል። አብይ ለራሱ የግልና የቡድን ጥቅም ሲባል የህዝብን ሰላም፣ የፕሪቶሪያን ስምምነት፣ የሀገሪቱን መረጋጋት እንደመያዣ ከተጠቀመ አካል ጋር ከተደራደሩ ልክ አይደለም ብለዋል። በጌታቸው መፈንቅለ መንግስት ፈጽሞብኛል ያሉት ቡድን ስልጣንን ለመቀበል ወደ ኋላ እንደማይልም ተናግረዋል። ይሁን እንጂ ጠቅላይ ሚኒስትሩ የጌታቸውን ጥሪ ተቀብለው የደብረ ጽዮን ቡድን ሰሜን የላከውን አካል ተቀብለው ሊደራደራሉ ውድቅ ያደርጋሉ የሚለው ጉዳይ ተጠባቂ ሆኗል ፌዴራል መንግስቱ በጉዳዩ ላይ የያዘው አቋም በይፋ መግለጫ የሚሆን በሌላ አማራጭ በግልጽ አላሳወቀም ተደራዳሪ ቡድኑ ወደ አዲስ አበባ የላከው የደብረ ጽዮን ቡድን መቀሌ ኤፍኤም 104.4 እና የከተማዋን ከንቲባ ጽህፈት ቤት ተቆጣጥሯል መቀሌን የታጠቀ ኃይል አሰማርቶ የተቆጣጠረው ቡድን አዲስ አበባ የሚገኙ ጌታቸው ረዳ በሄዱበት ኮብልለው እንዲቀሩ መቀመጫቸውን ተቆጣጥሯል ኤርትራ ሊፈነዳ ነው ስለተባለው ጦርነት ዝምታውን ሰብራለች። ከህወሓት ጀርባ ሁና ከኢትዮጵያ ጋር ጦርነት ለመቅጠም በመዘጋጀት የተከሰሰችው ኤርትራ በትግራዩ የፖለቲካ ምስቅልቅል እጅ የለበትም ብላለች። የፕሬዚዳንት ኢሳያስ አፈወርቂ አስተዳደር በቃል አቀባዩ የማነ ገብረ መስቀል በኩል በሰጠው መልስ አየሩን በጦርነት ውስጥ ከሞላው ጉዳይ ውስጥ የለውበትም ብሏል። አስመራ ምላሽ የሰጠችው ጌታቸው ረዳ ትናንት ከአዲስ አበባ በሰጡት መግለጫ ኤርትራን በስም ጠርተው የፕሪቶሪያውን ስምምነት እያፈረሰች ነው በሚል ክስ ካቀረቡ በኋላ ነው። ጌታቸው በመግለጫቸው በትግራይ ውስጥ ከሚፈጠር ትርምስ እናተርፋለን የሚሉ አካላት እንዳሉ በመጥቀስ ከዚህም መካከል አንዱ የኤርትራ መንግስት እንደሆነ አውቃለሁ ብለዋል። ይሁን እንጂ ኤርትራ በሰጠችው ምላሽ የፕሪቶሪያውን የሰላም ስምምነት የማፍረስ ምንም ፍላጎት የለኝም ብላለች። ኤርትራ የፌዴራል መንግስቱና ህወሓት የፈረሙት የፕሪቶሪያው ስምምነት የኢትዮጵያን የውስጥ ጉዳይ መሆኑን በመጥቀስ ከቀረበባት ውንጀላ ራሷን ተከላክላለች። ኤርትራ የኢትዮጵያ የውስጥ ጉዳይ ነው ያለችውን የፕሪቶሪያውን የግጭት ማቆም ስምምነት የማኮላሸት ፍላጎት እንደሌላት ያረጋገጡት የማነ በተመሳሳይ ኤርትራ በትግራይ የተለያዩ ቡድኖች መካከል ያለውን ሽኩቻ የማባባስ ፍላጎት የላትም ብለዋል። በኢትዮጵያ መንግስትና በትግራይ ጊዜው አስተዳደር ፕሬዚዳንት ጌታቸው ረዳ በኩል ኤርትራ ከጀርባ አለች የሚለው ውንጀላ አየሩን ሞልቶታል። አሁን ላይ ከተሞች እየተቆጣጠረ የሚገኘው የህወሀት ክንፍ ከኤርትራ መንግስት ድጋፍ አለው የሚሉ መረጃዎች ከወደ ትግራይ በስፋት እየወጡ ነው። ይሁን እንጂ ኤርትራ የኢትዮጵያ ፖለቲካ ኃይሎች ውስጥ ጉዳያቸውን በኔ እያሳበቡ ነው በማለት ላይ ትገኛለች። በኢትዮጵያ ውስጥ ጉዳይ በሌለሁበት ስሜ እየጠፋ ነው የምትለው ኤርትራ በቀይ ባህር አጀንዳ ጦርነት ለመቀስቀስ ትንኮሳ እየተፈጸመብኝ ነው በማለት ላይ ትገኛለች። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል በሰጡት ምላሽ ከኢትዮጵያ በኩል ቀይ ባህርን መሰረት ያደረገ ትንኮሳ እየተፈጸመብን ነው ብለዋል። ኢትዮጵያ ውስጥ የተለያዩ ፖለቲከኞች በቀይ ባህር ዙሪያ የሚሰጧቸው ጠብጫሪ መግለጫዎች አላስፈላጊ ውጥረት እየፈጠሩ ነው ሲሉ የማነ በሰጡት መልስ ከሰዋል። ከኢትዮጵያ በኩል ከቀይ ባህር ጋር በተገናኘ የሚነሳው የማነ ጠብጫሪ ያሉትን አጀንዳ በጽኑ ሊወገዝ የሚገባው እንደሆነም ገልጸዋል። ኤርትራ ስለ ቀይ ባህር በኢትዮጵያ በኩል የተነሳውን አጀንዳ በስጋት የተመለከተችው ሲሆን አሁን ላይ በሁለቱ ሀገራት የጦርነት ስጋት የደቀነውም ይሄው ጉዳይ ነው። ኤርትራ ሌላው ምላሽ የሰጠችበት ጉዳይ የኤርትራ ጦር በኢትዮጵያ ትግራይ ግዛት ውስጥ ይገኛል የሚለውን ነው። የማነ አንዳንድ አካላት የኤርትራ ጦር አሁንም በትግራይ ግዛቶች ውስጥ ይገኛል የሚል የሐሰት ክስ የሚያሰሙት ግጭት ለመቀስቀስ ስለሚፈልጉ ነው በማለትም ወቅሰዋል። ውንጀላውን ጦርነት ለመለኮስ ሆን ብሎ የሚቀርብ ውንጀላ ነው ያሉት የማነ የኤርትራ ወታደሮች ሙሉ በሙሉ በሉዓላዊ ግዛታቸው ውስጥ ተሰማርተው ይገኛሉ ብለዋል። ኤርትራ ከሰሜኑ ጦርነት በኋላ በአልጀር ስሩ ስምምነት መሰረት የተወሰነልኝና በህወሓት አገዛዝ ወቅት ተቀምቼ የቆየውት መሬት እጅ አስገብቻለሁ በማለት በተደጋጋሚ እየሞገተች ነው ይሁን እንጂ ካልጀርሱ ስምምነት አየር ላይ እንጂ መሬት ላይ የወረደ የድንበር ማካለል ስራውን ሳይጠናቀቅ በጦርነት የተስተጓጎለ በመሆኑ ያልተቋጨ ጉዳይ መሆኑ ይነሳል። ምንም እንኳን መሬት ላይ ያለቀ ድንበር ማካለል ባይሰራም፣ ኤርትራ ካልጀርሱ ስምምነት አልፋ የተቆጣጠራቻቸው ቦታዎች እንዳሉ በተደጋጋሚ ሲገለጽ ቆይቷል። ባለፈው ሳምንት በፍርድ ቤት ነጻ የተባሉት ባለስልጣን 13 ዓመት ተፈረደባቸው። ጉዳዩ መነጋገሪያ ሆኗል። በቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ 13 ዓመት ጽኑ እስራት ተፈርዶባቸዋል። ሌሎች አራት ተከሳሾች ላይም የጥፋተኝነት የቅጣት ውሳኔ ተላልፏል። የሐዋሳ ከተማ አስተዳደር ከፍተኛ ፍርድ ቤት በዛሬው ዕለት በዋለው ችሎት በቀድሞ የከተማ አስተዳደሩ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ ላይ የ13 ዓመት ጽኑ እስራትና የ21 ሺህ ብር ቅጣት ውሳኔ አስተላልፎባቸዋል። የሲዳማ ክልል ፍትህ ቢሮ አቃቢ ህግ በቀድሞ ከንቲባና በሌሎች አራት ተከሳሾቹ ላይ ያቀረበውን በስልጣን ያለግባብ መገልገል የመንግስትን ስራ በማያመች ሁኔታ በመስራትና የማይገባ ጥቅም በማግኘት በሙስና ወንጀል ከሶ በፍርድ ቤት ሲያከራክር የቆየ ሲሆን ፍርድ ቤቱ ባሳለፍነው ሳምንት በተከሳሾቹ ላይ የጥፋተኝነት ውሳኔ ማስተላለፉ ይታወቃል። የሐዋሳ ከተማ አስተዳደር ከፍተኛ ፍርድ ቤት ከዚህ ቀደም በዋለው ችሎት በረዳት ፕሮፌሰር ጸጋዬ ቱኬ ላይ በ488 ብር የቤት ቁሳቁስ የተገዛበት ተብሎ ለቀ የቀረበባቸው ክስ ነፃ ናቸው ብሏቸው ነበር። ነገር ግን ስልጣንን ያላግባብ በመገልገል በአጠቃላይ 97 ሚሊዮን 88965 ብር ያላግባብ እንዲባክን አድርገዋል በሚል በክልሉ ዋና ኦዲት መስሪያ ቤት ግኝት መነሻ የቀረበባቸውን ክስ በኦዲትና በሰው ማስረጃ መረጋገጡን በመግለጽ በተጨማሪ ያልተገባ ጥቅም የማግኘት መብት ክስ ቀርቦባቸው የጥፋተኝነት ውሳኔ አስተላልፎባቸው እንደነበርም ተመላክቷል። ፍርድ ቤቱ ዛሬ በዋለው ችሎት ተከሳሽ ረዳት ፕሮፌሰር ጸጋዬቱ ቱርክ የስልጣንን ያላግባብ በመጠቀም የመንግስት ገንዘብ እንዲባክን አድርገዋል። እንዲሁም 260 ሺህ ብር ያላግባብ ጥቅም አግኝተዋል በሚል ለሁለቱም ወንጀል ክሶች ተከሰው ከታሰሩበት ቀን ጀምሮ በሚቆጠር በድምሩ 13 ዓመት ጽኑ እስራትና 21 ሺህ ብር ቅጣት ውሳኔ አስተላልፏል። በተመሳሳይ አቶ ታሪኩ ታመነ፣ አቶ ታፈሰ ቶናሻ፣ አቶ ተሰማ ዳንጉሼ እና አቶ ሰይፉ ደሊሳ የመንግስት ሥራ በማያመች መንገድ በመስራት በሙስና እንዲሁም በሌሎች ክሶች የጥፋተኝነት ውሳኔ ተላልፎባቸው እንደነበርም ይታወሳል። በዚህም መሰረት ፍርድ ቤቱ በዛሬው ችሎት ለቀረበባቸው ክስ የቅጣት ውሳኔ ማቅለያ እንዲደረግላቸው ያቀረቡትን ዝርዝር ምክንያቶች መካከል ተቀባይነት ያገኙትን በመመልከት በሁለተኛ ተከሳሽ አቶ ተሰማ ዳንጉሼ በሙስና ወንጀል ክስ ሶስት ዓመት ጽኑ እስራትና አንድ ሺህ ብር ቅጣት ተላልፎባቸው በሁለት ዓመት እንዲታገዱ ወስኗል። በሶስተኛ ተከሳሽ አቶ ታሪኩ ታመነ ተከሰው ከታሰሩበት ቀን ጀምሮ በሚቆጠር ስምንት ዓመት ጽኑ እስራትና 51 ሺህ ብር ቅጣት ተላልፎባቸዋል። እንዲሁም በአምስተኛ ተከሳሽ አቶ ሰይፉ ደሊሳ ተከሰው ከታሰሩበት ቀን ጀምሮ በሚቆጠር ስምንት ዓመት ከአምስት 5 ወር ጽኑ ስርዓትና 76 ሺህ ብር ቅጣት ውሳኔ በማሳለፍ የችሎት ውሎ መጠናቀቁን አህዱ ከከተማ አስተዳደሩ ከፍተኛ ፍርድ ቤት ያገኘው መረጃ አመላክታል። ፑቲን ከዩክሬን ጋር ለሚደረግ የተኩስ አቁም ከበድ ያለ ቅድመ ሁኔታዎችን አስቀመጡ። የሩሲያው ፕሬዝዳንት ቭላድሚር ፑቲን ከዩክሬን ጋር እንዲደረስ የታቀደውን የተኩስ አቁም ሐሳብ እንደሚስማሙበት ቢገልጹም በርካታ ጥያቄዎች የጫሩ ከባድ ቅድመ ሁኔታዎችን አስቀምጠዋል። የሩሲያው ፕሬዝዳንት በጉዳዩ ዙሪያ ምላሽ የሰጡት በዚህ ሳምንት መጀመሪያ ዩክሬን ከአሜሪካ ጋር ባደረገችው ውይይት የቀረበውን የ30 ቀናት የተኩስ አቁም እቅድ መቀበሏን ተከትሎ ነው። የዩክሬኑ ፕሬዝዳንት ቮሎድሚር ዜሌንስኪ በእቅዱ ዙሪያ ፑቲን ሰጡትን ምላሽ የማይጨበት ከማለት ባለፈ በሩሲያ ላይ ተጨማሪ ማዕቀብ እንዲጣል ጠይቀዋል ይህ በእንዲህ እንዳለ አሜሪካ በሩሲያ የነዳጅ የጋዝ እና የባንክ ዘርፎች ላይ ተጨማሪ ማዕቀብ ጥላለች ፑቲን ሐሙስ ዕለት በሞስኮ በተካሄደ ጋዜጣዊ መግለጫ ላይ የተኩስ አቁም ሐሳቡን ትክክለኛ ሲሆን እኛም እንደግፈዋለን ነገር ግን ልንወያይባቸው የሚገቡ ጥያቄዎች አሉ ብለዋል የተኩስ አቁም ስምምነቱ ወደ ዘላቂ ሰላም ሊያመራና የዚህን ቀውስ መንስኤ ማስወገድ ሊኖርበት ይገባል ብለዋል ፑቲን ከአሜሪካውያን አጋሮች ቻችን ጋር መደራደር አለብን፣ ምናልባትም ወደ ዶናልድ ትራምፕ ስልክ እደውላለሁ ብለዋል። ለዩክሬን ወገን ለ30 ቀናት የሚቆይ የተኩስ አቁም ስምምነት መደረጉ ጥሩ ነው ሲሉም ፑቲን አክለዋል። እኛ ብንደግፈውም ግን ልዩነቶች አሉ ብለዋል። ዩክሬን ባለፈው ዓመት ወታደራዊ ዘመቻ በማድረግ የተወሰነ አካባቢ የተቆጣጠረችበት የኩርሱክ ግዛት አንደኛው ርዕሰ ጉዳይ መሆኑን ፑቲን ተናግረዋል። ሩሲያ ኩርሱክን ሙሉ በሙሉ ተቆጣጥራለች ከማለት ባለፈ በስፍራው ያሉ የዩክሬን ወታደሮች ተቆራርጠዋል ብለዋል። ለመውጣት እየሞከሩ ቢሆንም እኛ ግን ተቆጣጥረናል፣ መሳሪያቸውንም በየቦታው ጥለዋል። ኩርስክ ውስጥ ለዩክሬናውያን ሁለት አማራጭ ብቻ አሉ፣ እጅ መስጠት ወይም መሞት ብለዋል። ፑቲን በእርግጥ ይህንን ጦርነት መቀጠልና ዩክሬናውያንን ዩኩሬናውያንን መግደል እንደሚፈልግ በቀጥታ ለፕሬዚዳንት ትራምፕ ለመናገር ይፈራል ሲሉ ዘለንስኪ ተናግረዋል። የሩሲያው መሪ ብዙ ምንም የማይሰራ በርካታ ቅድመ ሁኔታዎችን አስቀምጠዋል ሲሉ ዘለንስኪ ተናግረዋል። ከፑቲን አስተያየትና ከዘለንስኪ ምላሽ በኋላም በሁለቱም ወገኖች አቋም ማዕከል ግልጽ የሆነ መለያየት መኖሩ ታይቷል። ዩክሬን ባለ ሁለት ሂደት እንዲኖሩ ትፈልጋለች አስቸኳይ የተኩስ አቁምና ቀጥሎውም የረጅም ጊዜ ልባት እንዲኖር ሩሲያ በበኩ ሁለቱንም ሂደቶች መለየት እንደማትችል ከመግለጽ ባለፈ ሁለቱንም ጉዳዮች በአንድ ስምምነት ውስጥ መወሰን አለባቸው የሚል አቋም አላት። ሁለቱም ወገኖች አቋማቸውን ለማንጸባረቅ የቆረጡ ይመስላሉ። ሩሲያን ለሰላም ጥሪው እምቢተኛ እንደሆነች አድርጋ በማቅረብ ዩክሬን በሩሲያ ላይ ጫና እንደምትፈጥር ታምናለች። ሩሲያ በበኩሏ ስለ ኔቶ መስፋፋትና ስለ ዩክሬን ሉዓላዊነት ያላትን መሰረታዊ ስጋቶቿን ለማቅረብ አሁንም እድል እንዳላት ታምናለች። ይህ ደግሞ ለዶናልድ ትራምፕ ችግር ይፈጥራል። አፋጣኝ ውጤት እንደሚፈልጉ ግልጽ ለማድረግ ጦርነቱን በቀናት ውስጥ ለማቆም ቃል ገብተዋል። የፑቲንን አስተያየት ተከትሎ በዋይት ሀውስ ንግግር ያደረጉት ፕሬዚዳንት ትራምፕ በበኩላቸው ከሩሲያው መሪ ጋር ለመገናኘት እንደሚፈልጉና ለ30 ቀናት የሰላም ስምምነቱ ሩሲያ ትክክለኛውን ነገር ታደርጋለች የሚል እምነት እንዳላቸው ተናግረዋል። ከሩሲያ የተኩስ አቁምን ማየት እፈልጋለሁ ብለዋል። ቀደም ብሎ ከኔቶ ዋና ጻፊ ማርክ ሩት ጋር በኦቫል ኦፊስ ባደረጉት ስብሰባ ላይ ቀደም ሲል ከዩክሬን ጋር በዝርዝር ጉዳዮች መወያየታቸውን ትራምፕ ለጋዜጠኞች ተናግረዋል።